እሺ በአብዛኛውን እንግዲህ የህፃናት ምግብ ልትገዙ ሄዳችሁ ካያችሁት አይረን ፎርቲፋይድ የሚል ጽሑፍ ተለጥፎበት በትልቁ ታያላችሁ እንግዲህ ለምን አይረን ይሄን ያለ ልጆች አስፈላጊ ሆነ የሚለውንና ትንንሽ ኤግዛምፕሎች ምሳሌዎች አድርጌ እንዴት ለልጆቼ አይረንን እየጨማመርኩኝ እንዲመገቡ አደርጋለሁ። ለቤተሰቦቼም ከምሰራው ምግቦች ትንሽ ምሳሌ እሰጥ የምሰጥ ይሆናል በዚህ ቪዲዮ ላይ እንደምትወዱ ተስፋ አደርጋለሁ። እንኳን በሰላም ወደ ቻናሌ መጣችሁ። ለቻናል አዲስ ካላችሁ በዚህ ቻናል ላይ ስለ እናትነት ልምዶቼ፣ ስለ ራስ መጠበቅ፣ ስለ ራስ መውደድ፣ ስለ ራስ መንከባከብ፣ በአጠቃላይ ስለ ሴልፍ ዴቨሎፕመንት ማውራበት ነው። እንደምትወዱት ተስፋ አረጋለሁ። ሰብስክራይብ በማድረግ ቤተሰብ የሆኑ ቆይታችሁ ከሆነ ደግሞ እዚህ ቻናል ላይ እንኳን በድጋሚ ወደ ቻናል የመጣችሁ እናንተም እንግዲህ ኮመንታችሁ አይለየኝ እያልኩኝ ወደ ቪዲዮ እንሄዳለን። እሺ ተመልካቾቼ፣ እንደምታውቁት እኔ እንግዲህ ፒዲያትር አይደለም፣ የህፃናት ዶክተር አይደለሁም። ድንገት ልጆቻችሁ አይረን የሚያጥራችሁ ከሆነ ዶክተራቸውን ማማከር ትችላላችሁ። እኔ እንግዲህ በአብዛኛው ስለ ልጆች ምግብ፣ ስለ ብዙ ነገር፣ ስለ ወላጅነት በአጠቃላይ የማየው ፕሮግራም አለ ላሜዞን ማተርናል ሚል እና እሱን ዲስክሪፕሽን ቦክስ ላይ ታውላችኋለሁ። ኢንኬዝ ማየት ከፈለጋችሁ የማየውን ሶርሶች ማየት ትችላላችሁ ማለት ነው። ከዛ ቀጥዬ እየግልል የምፈልገው አሁን በብዛት እንግዲህ አይረን በጣም አስፈላጊ የሆነው ለልጆች በአጠቃላይ ለአእምሯቸው እና ለሰውነታቸው እድገት ነው በአብዛኛውን ደግሞ ከሁለት አመት በኋላ ልጆች ምግብ እምቢ እያሉ ይሄዳሉ ማለት ነው ልጆች ከተወለዱ እስከ ስድስት ወር ድረስ ከእናታቸው የሚወስዱት አይረን አላቸው ልክ ከስድስት ወር በኋላ እየወረደ ይመጣል ማለት ነው እሱ ያስቀመጡት አይረን ስለዚህ ከስድስት ወር በኋላ እኛ ራሳችን በምግብ ሰፖርት እያደረግን ሰፕሊመንት ማድረግ አለብን ማለት ነው። ያንን አይረን መሟሟላት አለብን ስለዚህ ልጆች በየእድሜያቸው የተለያየ መጠን ያህል አይረን ያስፈልጋቸዋል። ስለዚህ ስለ እሱ በዲቴል አወራለሁ እና እሱን ለማሟላት እንግዲህ የተወሰኑ ምግቦች ኤግዛምፕል አሳያለሁ ማለት ነው እንዴት አድርጌ እንደምሰራና እንዴት አድርገን አይረን ማሟላት እንደምንችላ ልጆች ማለት ነው። እንግዲህ ከሁለት ዓመት በኋላ ልጆቼ አብሶ መካከለኛው ልጅ በጣም ምግብ እንቢ ያስቸግራል። ይሄ እንግዲህ ምክንያቶቹ ብዙ ቢሆንም በአብዛኛውን እንግዲህ የሚሉት ፒዲያትሮቹ እሱ እድሜ ላይ ልጆች በጣም በቃ ወላጃቸው ወላጆቻቸውን የመፈተኛ ጊዜያቸው ነው። ላይክ የእነሱን በቃ አላለለ ተሰሚነታቸውን ጉልበታቸውን ማሳየታቸው፣ እኛ በተቻለ መጠን እንግዲህ የሚሉት ወሳኝ መሆን አለብን ማለት ነው። ይሄን ምግብ አቀርበንላቸው አልበላም ካሉ ብድግ አድርገን ደግሞ ሌላ ምግብ የምናቀርብ ከሆነ አሁን ቶ በቃሽ ሌላ ልስራለህ እንዲ እንዲ የምንል ከሆነ እነሱም ያቁብንና ያንን ምግብ እየተዉት እየተዉት ሀልዚም የምንለው ምግቦች አትክልት፣ ፍራፍሬ የመሳሰሉትን እየተውት ሞር ወደ ፋስት ፉድ ላይክ ወደ በጣም በቀላሉ የሚበሉ ምግቦች ላይ ያተኩራሉ ማለት ነው። እነዛ ምግቦች ደግሞ በጣም ቶሎ የሚደርሱ ወይም በዘይት የተጠበሱ ከሆኑ ልጆችን የመዝጋት ባህሪ ያላቸው በቃ የምግብ ፍላጎታቸውን እየቀነሱ እንዲጠሉት ምግብ እንዲ ይሆናል እና ምርጫቸው እየቀነሰ እየቀነሰ ይሄድና መጨረሻ ላይ ምግብ የሚባል ሊያስቀላቸው ይችላል። ስለዚህ በተቻለ መጠን እኛ አትክልቶችና ፍራፍሬዎች ላይ ሞር ትኩረታችን አድርገን ከለርፉል እያደረገን እንዲበሉት ራሳችን ማቅረብ አለብን። ከዛ ደግሞ ሁለተኛው በጣም ሪፒቴሽን ነው። ልጆች የሚማሩት ከመደጋገም ነው ማለት ነው። ስለዚህ ዛሬ አቅርበንላቸው ካልበሉት በሚቀጥለው ሳምንት ድጋሚ ራሱን ማቅረብ አለብን። ስለዚህ በብዛት በሚያዩት ቁጥር በማዩት ቁጥር እንደሚማሩና እንደሚለምዱ ምግቡን ደግሞ መውሰድ እንደሚጀምሩ ፒዲያትሮቹ ያስረዳሉ ማለት ነው። በአብዛኛውን የሀበሻ እናቶች እኔንም ጨምሮ በጣም ልጆቻችን ሲወፍሩ እንወዳለን፣ ፍፍት ሲሉልን ደስ ይለናል። እኔም እንደዛው ነኝ እና ልጆቼን ላይክ እንዴት እንደዛ ሆንኩን ብዬ ሳስብ ራሱ ምክንያቱም አንደኛ የሚመስለኝ በቃ ልጆቻችንን ጥሩ አድርገን የያዝ ነው የሚመስለን ሲወፍሩ ነው፣ እና ሰዎችም ላይ ከወፍረው ምናምን ሲያዩቸው ልጆቻችንን፣ ዋ በጣም ጎበዝ ነሽ ጥሩ ይዘሻል ምናምን ይላሉ። ስለዚህ እሱ እሱ ተጽዕኖ ይመስለኛል። ሲከሱ ምናምን ያስጨንቀናል። እና አሁንም አሁን ምግብ እንሰጣቸዋለን። ላይክ አሁን ምግብ ሰጥተናቸው ካልበሉ መልሰን ወተት ደግሞ እንሰጣቸዋለን። እኛ ከጭንቀታችን አንጻር ነው። ግን ላይክ ወዲያው ምግብ ሰጥተን ወተት በምንሰጥ ሰዓት ወተት ደግሞ አይረንን አብዞርቭ እንዳያረግ ሰውነታቸው ላይ አይረን ወደ ውስጥ እንዳይገባ ያደረገዋል ማለት ነው። ስለዚህ አይረን የሰጠናቸውን ምግብ ቆንጆ ሆኖ ሳለን፣ አትክልቱ፣ ፍራፍሬው ወዲያውኑ ወተት ከሰጠነው ደግሞ መጥፎ ነው ማለት ነው። አይረኑ እንዳይበዛ ሊቀንሰዋል። እንዲያውም ወተት እና የወተት ተዋጽኦ ቺዝን ቢሆን ከበሉ በኋላ ሌላ ምግብ ከበሉ በኋላ ከአንድ ሁለት ሰዓት በኋላ ቢሆን እንደስናክ ነው የሚመረጠው ማለት ነው። ስለዚህ ወዲያውኑ ቺዝ ወዲያውኑ ወተት ከመስጠት ይልቅ ሁልጊዜ አይረን የሞላባቸውን ምግቦች ከቪታሚን ሲ ጋር ላይ ምሳሌ ከጁስ ኦሬንጅ ጁስ ሊሆን ይችላል፣ የአፕል ጁስ ሊሆን ይችላል። ከፍሩቶች ጋር ከጁሶች ጋር ሲሆን ሞር አይረንን ይበለጽጋል ማለት ነው። ይሄንን በሰፊው እናየዋለን። በተረፈ ደግሞ ያው የምግብ ሰዓት በጣም ኢንጆይ የሚያደርጉት ቢሆን በጣም ትግል ባይኖር በጣም ይመረጣል ማለት ከዛ ምግብ እንግዲህ እንዲበሉልን አትክልቶችን እንዲለምዱልን፣ ደግሞ ሌላኛው በጣም ጠቃሚ ነገር እኔ ከልምድ አንጻር ልጆችን ሪትም ማስተማር ያስፈልጋል። ህግ በጣም ይወዳሉ፣ በሚገርም ሁኔታ ለህጻናቶች ህግ ይወዳሉ። ህግ ስል የሆነ በቃ የተመሳሳይ ነገር እኛ ኃላፊ ሆነን ነገር ስንሆን በጣም እነሱም ይስተካከላሉ። ስለዚህ። ወንበራቸው ሁሌ አንድ አይነት መሆን አለበት። ህጻናቶች አብሶ ሲሆኑ ሁልጊዜ አንድ አይነት ቦታ፣ አንድ አይነት ሩቲን ቢኖራቸው፣ የአንገታቸው ልብስ መደረግ እና ይሄንን ወደ ምግብ መዘገጃጀት ይሆናል። ስናስቀምጣቸው ወንበራቸው ላይ ሁሌ አንድ አይነት ቦታ፣ የአንገታቸውን ልብስ ምናምን ስናደረግላቸው፣ ኦልሬዲ ምግብ ሊበሉ እንደሆነ ያውቁታል። ሰዓቱን አንድ አይነት ማድረግ በጣም ጠቃሚ ነው። በጣም ደግሞ ሌላኛው ደግሞ ለልጆች አብሶ ለህፃናቶች ነገር ከስድስት ወር ምናምን ምግብ ለሚበሉ ልጆች ምግብ ስንሰጥ አንድ ማንኪያ ለነሱ መስጠት ከዛ አንዱ ማንኪያ እኛ መያዝ እና እነሱ እንዲበሉት መተው ማለት ነው። እና በሞከሩ ቁጥር አፋቸውን ይከፍታሉ፣ እኛም እንሰጣችኋለን። ይሄ በጣም ኢዚ ያደርገዋል ነው። ስለዚህ ይሄ ነው በአጭሩ እንግዲህ ልጆችን በጣም ላለማወፈር እንግዲህ እኔ እሞክራለሁ። አብሶ እያደጉ ሲሄዱ ከዚህ በኋላ ላይ አብሶ እነ ቢላይን ትልቋ ልጄ የአምስት ዓመት ልጅ ናት እና ሶስት ዓመት ረጅም እንዲሆኑ ነው የምመርጠው፣ እና ረጅም ሆኖ ቀጭን እንዲሆኑ እንጂ እንዲወፍሩ አልፈልግም። ምክንያቱም እዚያ ሀገር አብሶ ያሉት ህፃናቶች በአብዛኛውን ቀጫጭኖች ናቸው። እና የሚከተሉት ዳየት አላቅም። ስለዚህ እነሱ ቀጫጭኖች ናቸው። እና የኛ ልጆች ደግሞ ከነሱ እኩል ተሯሩጠው ምን ብለው እንዲህ ኮምፒት እንዲያረጉ እፈልጋሉ። በዛ ላይ ደግሞ ሞር ኮንፊደንስ እንዲኖራቸው አላደለ፣ አሁን ቀጭን እንደሌሎቹ ምናም ሆነው እንዲያድጉ በጣም ይፈልጋሉ ከእግዚአብሔር ጋር። ስለዚህ በተቻለ መጠን ይሄንን አይነት ምግብ ሁሉ ነገር የተሟላለት ምግብ እንዲበሉና ግን ቀጭን ሆነው እንዲቀጥሉ ነው የምፈልገው ማለት ነው። ስለዚህ ይሄን ነው እንግዲህ አሁን እንግዲህ ምግቦቹን ኤግዛምፕሎቹን እያሳየኸው እቀጥላለሁ። እሺ ህፃናቶች ከሰባት ወር እስከ አስራ ሁለት ወር ድረስ አስራ አንድ ሚሊ ግራም አይረን ያስፈልጋቸዋል። ከአንድ አመት እስከ ሶስት አመት ደግሞ ሰባት ሚሊ ግራም፣ ከአራት አመት እስከ ሰባት አመት ደግሞ አስር ሚሊ ግራም ነው። ይሄ ከፍና ዝቅ የሆነበት በመሀል ላይ ምንድን ነው? ከአንድ አመት እስከ ሶስት አመት ያሉ ልጆች አነሰ አይረን ነው የሚያስፈልጋቸው። ምግብም እስከዚህም አይደሉም። እንደምታውቁት ከሆነ እድገታቸው ከአንድ አመት እስከ ሶስት አመት እንደ በፊቱ በፈጣን አይደለም፣ ረጋ ያለ እድገት ነው፣ ቀስ ያለ እድገት ነው የሚያድጉት። ከዛ ከአራት አመት እስከ ሰባት አመት ሲሆናቸው በጣም እድገታቸው እየጨመረ የሚሄደው ማለት ነው። ለዛም እንግዲህ አይረኑ ይለያያል፣ መጠኑ የሚያስፈልጋቸው ማለት ነው። እንደተለመደው እንግዲህ ምግብ የምሰራው ኤግዛምፕል ለማሳየት ከነጭ ሽንኩርት አቁላልቻለው ከዛ ቤል ፔፐር ነው የጨመርኩት የፈረንጅ ቃሪያ። እንግዲህ ቪታሚን ሲ አለው ሙሉ ብዙ ቪታሚኖች ቢኖሩትም አሁን ትኩረቴ ያው እዚህ ቪታሚን ሲ አለው ማለት ነው። እሱን እንደዚህ አቁላላውና ከዛ ምስር ጨምርበታለሁ። ምስሩ ጨምሬ ከዛ አብሬ እንግዲህ በደንብ እንዲበስል አረገዋለሁ። እንደምትፈልጉት አርጋችሁ ጨው መጨመር ቅመሞች መጨመር ትችላላችሁ። እኔ ትንሽ እርድ አርጌበታለሁ። እንደ ይሄንን እንግዲህ እኔ የምበላለው ልጆች የሚበሉታል፣ ሁላችንም የምንበላው ነገር ነው። በጣም ቆንጆ ነገር ነው። እንግዲህ ምስሩ አይረን አለው ማለት ነው። እንደዚህ አድርገን በመስራት ከሩዝ አጠገብ እኔ ካጠገቡ ሳልመን እንደዚህ ለልጆቹ ስለሚወዱት ይሄን ሳልመን ትንሽ ሰርች ላት አለው ሩዝ ሰርች ይበት አለው። እንደዚህ አድርጌ እንግዲህ ሲያቀርብላቸው ይበሉታል፣ በጣም ይወዱታል። ይህን ነገር ከቲጂ ከጓደኝ ጋር ነው የመጀመሪያ ቀን ያየሁት። በጣም ወድጃዋለሁ። ሌላ ጊዜም እንግዲህ ከእሷ ጋር ምናልባት እየሰራን አቀርብላቸዋለሁ። ሁለተኛው የምሰራው አሁን ደግሞ እንግዲህ ይሄ ኤግ ፕላንት ወይም ደግሞ ኤግ ፕላንት ያስ ኦቨርዥን ማለት ነው ኦቨርዥን እንግዲህ ቀጥታ ከመሰራቱ በፊት በዘይት ጠብሰዋለሁ። ዘይት ብዙ አላበዛም። ዘይት ብታበዙም እንደዚህ በወረቀት ላይ ማንጠፍጠፍ ይቻላል። ከዛ ሽንኩርት አቁላላ እና ቲማቲም ጨምሬ በደንብ እንደ ስልስ ሰራዋለሁ ማለት ነው። ከዛ እሱን ከሰራው በኋላ ይሄ እንግዲህ ልክ እንደ ፓስታ ኦሜልዛኒ እንደሚባለው አይነት አሰራር ማለት ነው። በዚህ ፓስታም እንሰራለን፣ ግን የፓስታ ሶስ ግን በኦቨርዥን እንደዚህ በቲማቲም ሲሰራ ዋው በጣም ይጣፍጣል። እኔ በጣም ነው የምወደው። ከዛ ኪኖዋ ጨምራለሁ። ኪኖዋ እንግዲህ በቃ የሌለው ጥቅም የለም። በዛ ላይ አይረን አለው ማለት ነው። ኪኖዋውን በተለያየ መልኩ ሰራዋለው። ኖርማሊ ባልጨም እንደዚህ በአትክልቶች ጋ አርጌ ግን፣ ይሄ በኦቨርጅ ሲሰራ ደግሞ በጣም ወደዋለው። ልጆቹም በጣም ይወዱታል። ኪኖዋ ጨምረን እናበስላለን ማለት ነው። እንግዲህ የኦቨርጅ ቪታሚን ሲ አለ፣ ሌሎች ብዙ ብዙ ሚነራሎች አሉት። ሲጨመርበት ደግሞ ከኪኖዋ ጋር በጣም አሪፍ ይሆናል ማለት ነው። ሌላ የምሰራው ደግሞ ይሄ ብሌ ይባላል ወይም ገብስ ማለት ነው። ገብስም እንግዲህ በጣም ብዙ ጥቅም አለው። ከሌሎች አትክልቶች ጋር ሰርቼ ይሄን ገብሱን ልክ እንደ ሩዝ ሰርቸው አቀርብላቸዋለሁ። ኖርማሊ ከዚህ ቀይ ስር ጋር እሰራዋለሁ ማለት ነው። ቀይ ስር ደግሞ በጣም ብዙ አይረን አለው እንደምታውቁት። አይረን ልክ እንደ ወጥ ከመስራት ይልቅ አይስሩን ልክ ከሩዝ ጋር እንደዚህ እየሰራ ለልጆች ብትሰጣቸው በጣም ጥሩ ነው። ይሄ እንግዲህ እንደምታዩ ሽምብራ ራሱ ሰራለው አትክልቶችን ከሽምብራ ጋር ሽምብራ መግዛት ይችላላችሁ፣ ሚሸጣለ። ወይም ቤታችሁ ዘብዝፋችሁ ታድራችሁ መስራት ይችላላችሁ። ሌላኛው ደግሞ ስፒናች ነው። ይሄ ደግሞ ስፒናች ቤቢ ስፒናች የሚባለው ነው። ቆስጣም ጎመንም ይቻላል። ባይ ዘ ወይ በነጭ ሽንኩርት ካቁላላት በኋላ ክሬም ጨመርኩበት። ከዛ ክሬሙን እንደዚህ አብሬ ካቁላላት በኋላ መኮረኒ የቀቀልኩትን አብሬ ጨመርኩት። በቃ በቀላሉ ልጆች እንደዚህ እናብላቸው እንችላለን ማለት ነው። እንግዲህ ብዙም የምግብ አሰራር ላይ አይደለም ፕሮግራሜ፣ ጀስት ኤግዛምፕል ለመስጠት ነው። ሌሎች ጓደኞቼ ዩቱብ ላይ የሚሰሩ አሉ። መኣዚ ኪችን ንግስተ ሳባ የልጆች ምግብ ትሰራለች። ሌሎችም ጓደኞች ያሉ እነሱን እያቸው ተከታተሏቸው፣ እና በሚቀጥለው ሳምንት እስከምንገናኝ እንግዲህ ይሄ ነው ማለት ነው የዛሬው